ሰላም ውድ የእግር ኳስ ቤተሰቦች፣ የምትመለከቱት እንግዲህ ዘውትር ወደ እናንተ የሚደርሰውን የ433 ስፖርት በኢትዮጵያ የማለዳ ስፖርታዊ መረጃዎቻችን ነው። እንግዲህ ከመረጃዎቹ ጋር እኔም አብሬያችሁ የሚቆዩ ይሆናል። እናንተ አብራችሁ ቆዩ። በቅድሚያም የሀገር ውስጥ ስፖርታዊ መረጃዎች። እንግዲህ የመጀመሪያው የሀገር ውስጥ ስፖርታዊ መረጃችን የሚሆነው ከጥቂት ቀናት በፊት ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በአበበ ቢቂላ ስታዲየም ጨዋታ ማድረጉ ይታወሳል። ያንንም ጨዋታ እንግዲህ በአስደናቂ ብቃት በሰፊ የጨዋታ ብልጫ እንዲሁም በማሸነፍ ጭምር በከሶስት ነጥብ ጋር ድልን ይዞ መውጣት ችሎ ነበረ ማለት ነው። በሴካፋ አንደር ሰቨንቲን አፍሪካ የአፍሪካ ዋንጫ ጨዋታዎች እየተደረጉ ነው። የሁለት ሺህ አምስት ኢትዮጵያ በአስተናጋጅነት በአዲስ አበባ አበበ ቢቂላ ስታዲየም እንዲሁም በድሬዳዋ ዓለም አቀፍ ስታዲየም ጨዋታዎች እየተደረጉ ይገኛሉ። ትናንትና እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልምምዱን ሲያደርግ ብሏል ማለት ነው። አስር ሰዓት ላይ የቡድን ሙሉ ቡድኑ በተሟላበት አሰልጣኙ በተገኘበት ሙሉ ልምምዳቸውን ማድረግ ችለው ነበረ። ይህም እንግዲህ ዛሬ ለሚያደርጉት የሚያደርጉት ከደቡብ ሱዳን ጋር ቀን ሰባት ሰዓት ሲል በአበበ ቢቂላ ስቴዲየም ኢትዮጵያ አስተናጋጇ ማለት ነው አስተናጋጇ ሀገራችን ኢትዮጵያ አስራሰባት ዓመት በታች ብሔራዊ ቡድን ይሄ ነው ብላ ይዛ በሟላችሁ ተጫዋቾች ስብስብ ደቡብ ሱዳን ልትገጥም ተዘጋጅታለች ማለት ነው። እንግዲህ ከደቡብ ሱዳን የተጫዋቾች ፕሮፋይል እንዲሁም የኢትዮጵያ ባሳለፍነው ጨዋታ ካሳዩት አስደናቂ አቋም ተነስተን ስንገምተው ወይም ስንገመግመው የኢትዮጵያ ብሔራዊ ቡድን ይህንን ጨዋታ የማሸነፍ የተሻለ እድል አለው ብሎ መናገር ይቻላል። ለኢትዮጵያ ብሔራዊ ቡድን እንግዲህ መልካም ምኞትን የምንመኝ ይሆናል ማለት ነው። ሌሎች ጨዋታዎችም ቀጥለው መካሄዳቸውን ይቀጥላሉ። አስር ሰዓት ሲሆን በዚሁ በአበበ ቢቂላ መታሰቢያ ስቴዲየም ሶማሊያ ከኬንያ የሚያደርጉ ጨዋታ ይጠበቃል። እንግዲህ ሁለቱ የአፍሪካ ቀንድ ሀገራት በዚህ አስር ሰዓት ጨዋታ ላይ ማራኪ የሚባል ትንቅንቅን ያሳያሉ ተብሎ ይጠበቃል። ሌላው ቀን አስራ አንድ ሰዓት ሲሆን በምድብ በድሬዳዋ ዓለም አቀፍ ስታዲየም ሱዳን ከዩጋንዳ የሚያደርጉት ጨዋታ ይጠበቃል። በተመሳሳይ ምሽት ሁለት ሰዓት ሲሆን እንግዲህ የድሬዳዋ ዓለም አቀፍ ስታዲየም የተሻለ ኢንፍራስትራክቸር እንዳለው ይታመንበታል እና ምሽት የምሽት ጨዋቶችን ሳይቀሩ ለማስተላለፍ በቴሌቪዥንም ለማስተላለፍ ጨዋቶችንም ለማድረግ አመቺ እንደሆነ ስለሚታሰብ ምሽት ሁለት ሰዓት ሲሆን ታንዛኒያ ከጅቡቲ የሚያደርጉት ጨዋታም ይጠበቃል ማለት ነው። እንግዲህ ከየምድባቸው የሚያልፉ ቡድናት ቀጥታ ወደ ግማሽ ፍጻሜው ከዛም ወደ ፍጻሜው አልፈው የአፍሪካ ከ17 ዓመት በታች የሴካፋ ውድድርን ማን ያሸንፋል የሚለው ነገር እንግዲህ የሚጠበቅ ነው የሚሆነው ማለት ነው። እንግዲህ የሀገር ውስጥ የስፖርት የመረጆቻችንን በዚሁ ከጠናቀቅን ወደ አፍሪካ ነክ የስፖርት የመረጆቻችን ስናልፍ በጣም አነጋጋሪ ዜና ሆኖ የዋለው መቼስ ናይጄሪያ ከዓለም ዋንጫው ውጪ መሆኗ ይታወቃል። ዲሞክራቲክ ሪፐብሊክ ኮንጎ በተሻለ ብቃት ናይጄሪያንም ሌሎችንም ትልልቅ የአፍሪካ በተለይም በዓለም ዋንጫው ከዚህ በፊት የመሳተፍ ልምድ የነበራቸውን ክለቦች እየገነደሰች እየጣለች ወደዚህ መድረሷ ይታወቃል እና ናይጄሪያ መሸነፏን ያመነች አይመስልም። እንግዲህ ናይጄሪያ ከዓለም ዋንጫ ውጪ የሆነችው በጥንቁና ምክንያት እንደሆነ ነው የናይጄሪያ ብሔራዊ ቡድን አሰልጣኝ ሲናገሩ የነበሩት። ሜዳ ላይም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሰልጣኝ ጋር ግብግብ ሲፈጥሩ ተመልክተናቸዋል። አሰልጣኙ አክለውም የኮንጎ ቡድን ስብስብ ውስጥ አንዱ አባል ይህን ተግባር ሲያደርግ ተመልክቻለሁ ብሏል። እንዲሁም በጋዜጣዊ መግለጫው ላይ እንደተመለከተው እንዴት ነው ሲያደርግ የተመለከትኩ ተብሎ ሲጠየቅ እኔ አላውቅም ግን ውሃ ይዞ ወደ ሜዳ ይተፋል ወደኛ ይተፋል ውሃውን እያለ ሲናገር ነበር እና የአፍሪካ እግር ኳስ ከእንደዚህ አይነት ከጥንቁላ እና ሌሎች መሰል ተግባራት ስሙ ሁል ጊዜ ተነጣጥሎ ሊነሳ አይችልም እና እናስታውሳለን። ከዚህ በፊት ቡካዮ ሳካም ለምን ለአፍሪካ ሀገሩ ወይም ለዘርግንዱ ጋና ለጋና ብሔራዊ ቡድን እንደማይጫወት ሲጠየቅ ከአባቴ ጋር ተመካከረ ነው የወሰን ነው በተለይም በአፍሪካ እግር ኳስ ላይ የሚዘወተረው የዚህ ከጥንቆላ ጋር ተያይዞ የሚነሱት ነገሮች ተጫዋቾችን ሊያርቁ እንደሚችሉ ይነገር ነበር። ቡካዮ ሳካ በአንድ ወቅት የእንግሊዝ ብሔራዊ ቡድን በመረጠበት ወቅት ይህንን ገልጾት ነበረ። አሁንም እየተመለከትን የምንገኘው ይህንኑ ነው ማለት ነው። በጣም አስደናቂ ግጥምጥሞች ነው ብሎ መናገር ይቻላል። እንደ እግር ኳስ ተመልካች በጣም ያሳዝናል፣ እንደ አፍሪካዊ ከዛ ውጪ ግን እንደ አጠቃላይ የዓለም እግር ኳስን ለሚመለከት ሰው ግን የአፍሪካ እግር ኳስ አዝናኝ ከሆኑባቸው ምክንያቶች አንዱ እንደዚህ ያሉ ከእግር ኳሳዊ ውጪ የሆኑ ምክንያቶች ጨዋታዎች እንዲሰይል ያደርጋሉ ተብሎ ስለሚታመን እና አክቹዋሊም በዚህ ልክ ስለሚደረጉ እና ስለሚታወቁ ነው። እንግዲህ ወደ ሌላው መረጃ ስናልፍ ከዚሁ ከአፍሪካ ጉዳዮች ጋር ስናነሳ በተለይም ከሊቨርፑል ጋር ተያይዞ የሚነሳው ነገር የማህመድ ሳላህ ጉዳይ ነው። ሊቨርፑል በሳላ ጉዳይ ከግብፅ እግር ኳስ ፌዴሬሽን ጋር ንግግር መጀመሩን መረጃዎች ወጥተዋል። እንግዲህ ይህ የሚሆነው በሞሮኮ አስተናጋጅነት የሚካሄደው 35ኛው የአፍሪካ ዋንጫ ሊጀምር የሚቀረው የሰላሳ አራት ቀናት እድሜ ብቻ እንደሆነ ይታወቃል። አፍሪካውያን ተጫዋቾች ያሏቸው የአውሮፓ ክለቦች ከሚያጧቸው ተጫዋቾች ጋር በተጓዳኝ ከወዲሁ ስጋት ገብቷቸዋል። ልክ እንደ ማንቸስተር ዩናይትድ ብዙ ተጫዋቾች ያጡ አሉ። ልክ እንደ ኮቢ ሜኑ በዛ ላይ ለእንግሊዝ ብሔራዊ ቡድን ቢመረጥም ግን የአፍሪካ የዘር ግንድ እንዳለው ይታወቃል። ብሪያንም ቦይሞ ለካሜሮን ብሔራዊ ቡድን እንደሚጫወት ይታወቃል። ሌሎችም ማዝራዊን ጭምር ለሞሮኮ ብሔራዊ ቡድን እንደሚጫወት ይታወቃል እና እንደዚህ አይነት አማዲ ያሉም ለአይቬሪ ኮስት እንደሚጫወት ይታወቃል። እነዚህ ነገር ስንመለከት በጣም ወሳኝ የሚባሉ ተጫዋቾችን ሊያጣ እንደሚችል ይጠበቃል። በአንድ ወቅት ሊቨርፑል ገጥሞት የነበረው መሀመድ ሰላን እና ሳዲዮማኔን ማኔን እኩል ዋንጫ ለቁ እንደነበር እናስተውሳለን እና እንደዚህ አይነት ግጥም ጥሞች ይፈጠራሉ። ሊቨርፑልም እንግዲህ አሁን የግብፅን የእግር ኳስ ፌዴሬሽን ሊያወራ የፈለገው በዚሁ በመሀመድ ሳላ ጉዳይ ነው። በአፍሪካ ዋንጫው መሐመድ ሳላ የሚያጣው ሊቨርፑል ተጫዋቹን የሚለቅበት ቀን በተመለከተ ከግብፅ እግር ኳስ ፌዴሬሽን ጋር ንግግር መጀመሩ እንዲፋ ሆኗል። በአፍሪካ ዋንጫው በምድብ ሁለት ከደቡብ አፍሪካ፣ አንጎላ እና ዚምባብዌ የተደለደለችው ግብጽ ወሳኝ ተጫዋቿን ሳላን ሳላህን ከወዳጅነት ጨዋታ ጨምሮ መፈለጓ ለሊቨርፑል ትልቅ ስጋት ሆኗል። መቼስ ቅንጦት ነው እንደዚህ አይነት ወሳኝ ተጫዋችን በሲዝኑ መሀል ለወዳጅነት ጨዋታ ብሎ መውሰድ ብዙ ጊዜ አይታመንበትም። በክለቦች ሁልጊዜም ስጋት ሲፈጥር ነው የምንመለከተው። እንግዲህ በዚህ አመት በሊጎ አስቸጋሪ የሚባል ጅማሮን ያደረገው የሊቨርፑሉ ኮከብ ኮከብ ብሎ መናገር ይቻላል ከዚህ በፊት ካሳካቸው ነገሮች አንጻር ማለት ነው። የአፍሪካ ዋንጫው በሚካሄድበት ሰዓት ልክ እንደ አርሰናልና ቶተናም ሆትስፐርስ አይነት ከባባድ ጨዋቶች ያሉበት በመሆኑ ለሊቨርፑል ይበልጥ ስጋቱን ከፍ አድርጎታል። በተለይም የሰላሳ ሶስት አመቱ አጥቂ ግብጽ ከናይጄሪያ ክንብ ታደርገው የአቋም መለኪያ ጨዋቶች ጀምሮ ወደ ብሔራዊ ቡድኑ የሚያመራ ከሆነ ሊቨርፑል የአጥቂውን ግልጋሎት በበርካታ ጨዋታዎች ላይ ለማጣት ይገድዳል። በእርግጥ በዚህኛው ውድድር ዘመን ያን ያህል የላቀ ሚና ጨዋታዎች ላይ ሲወጣ አልተመለከትነውም፣ ግን መሐመድ ሳላ መሐመድ ሳላ ነውና በየትኛውም ቅጽበቶች ላይ ልዩነት መፍጠር የሚችል የፕሪሚየር ሊጉ በረምብ የለመደ የፕሪሚየር ሊጉ ሌጀንድ ተጫዋች ነው። ድንገታውን እንኳን ኳስን ቢያቁም ከፕሪሚየር ሊጉ ምርጥ አምስት ወይ ሶስት ተጫዋቾች መካከል አንዱ መሆኑ አይቀርምና ይህንን የሚያክል ትልቅ ተጫዋች ለሊቨርፑል በተከታታይ ጨዋታዎች ላይ ማጣት አስቸጋሪ እንደሚሆን ይገለጻል። በመሆኑም የመርሲሳይዱ ክለብ ተጫዋቹን የሚለቅበትን ቀን በተመለከተ እና ሁለቱም በሚጠቀሙበት ሁኔታ ለመፍታት ከግብፅ እግር ኳስ ፌዴሬሽን ጋር እየተነጋገረ ነው። እንግዲህ ይህንን መረጃ ይፋ ያደረገው የሀገራችን የስፖርት በስፖርቱም ገጽ ያለው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንግዲህ መሐመድ ሳላን እንደዚህ አይነት ወሳኝ ሰዓቶች ላይ ለመልቀቅ ግዴታቸው ነው። መቼስ ሊቨርፑል እንደዚህ አይነት ዓለም አቀፍ ግዴቶች በሚኖሩበት ጊዜ ሊቨርፑል አልለቅም ማለት አይችልም እና ሊለቅ ይገባል። ነገር ግን የትኛውን ጨዋታ ይለፍ እና የትኛውን ጨዋታ ይለፍ በተለይ የወዳጅነት ጨዋቶችን ለእነሱ ብሎ የሚሄድም ከሆነ ረዥም የሊግ ጨዋቶች ሊያመልጡት ይችላሉ እና በዚሁ ዙሪያ ለመደራደር ፍላጎት እንዳላቸው ነው በተለይም እየተመለከትን የምንገኘው በሊቨርፑል በኩል እንግዲህ ከአፍሪካ ጋር የተያያዙ የስፖርታዊ መረጃዎቻችንን በዚሁ እንጠቅልለው እና በቀጥታ ወደ ዓለም ዋንጫ ማጣሪያ ጨዋታዎች ትናንትና ማምሻውን ወደ ተደረጉት እናልፋለን። ትናንትና ማምሻውን የተለያዩ በተለይም በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች እና ወደ ዓለም ዋንጫ የሚያልፉ ሀገራትን ጭምር የወሰኑ ጨዋታዎች ተደርገው ነበረ። ከእነዚህም ውስጥ በጣም ትኩረትን ሲስብ የነበረው ጀርመን ከስሎቫኪያ ያደረጉት ጨዋታ ነው። እንግዲህ ጀርመን ከስሎቫኪያ በምድቡ ተናንቀው ሁለቱም በእኩልነት በዚህ ደረጃ ላይ እንደመድረሳቸው ይህ ጨዋታ ወሳኝ ነው ተብሎ ሲነገርልን ነበረ። ነገር ግን ተናንቀው የሚለው ቃል ፉርሽ በሚያደርግ መንገድ ጀርመን ስድስት ለዜሮ በሆነ ውጤት ነው ስሎቫኪያን ማሸነፍ የቻለችው። አስራ አስራስምንተኛው ደቂቃ ላይ የኒውካስል ዩናይትዱ ቮልተማደ ጎል ማስቆጠር ችሏል። ግናብሪ፣ ሳኔ፣ ባኩ፣ አውድራጎ እነዚህ ተጫዋቾች ሁሉ አንድ አንድ አንድ ጎል አስቆጥረው ጀርመን ስድስት ለዜሮ ሆነ ውጤት እንድታሸንፍና ወደ ዓለም ዋንጫ እንድታልፍ አድርጓታል ማለት ነው። ይህንን ውጤት ተመልክቶ የጀርመን ብሔራዊ ቡድን ለቀጣይ ክረምት የሚደረገው የሁለት ሺ ሁለቱ የአሜሪካ ሜክሲኮ እና ካናዳ በጋራ ለሚያዘጋጁት የዓለም ዋንጫ ማለፏን አረጋግጣለች መሆኑ ሌሎችም ተጫዋቾች ሌሎችም ሀገራት ጨዋታቸውን አድርገዋል። ማልታ ከፖላንድ በፖላንድ ሶስት ለሁለት አሸናፊነት የተጠናቀቀ ጨዋታ ነበረ። ሞንቴኔግሮ ከክሮሻ ሶስት ለሁለት ክሮሻ ያሸነፈችበት ጨዋታን ተመልክተናል። ኔዘርላንድ አራት ለዜሮ በሆነ ውጤት ሎቴኒያን አሸንፋለች። ሰሜን አየርላንድ ከሉክዘምበርግ አንድ ለባዶ በሆነ ውጤት ሰሜን አየርላንድ አሸንፋለች። ቼክ ሪፐብሊክ ልክ እንደ ጀርመን ሁሉ ስድስት ለዜሮ በሆነ ውጤት ጊብላተርን ማሸነፍ ችላለች ማለት ነው። እንግዲህ ትናንትና ማምሻውን የተደረጉት በተለይ አውሮፓ አካባቢ የነበሩት የዓለም ዋንጫ ማጣሪያ ጨዋታዎች እነዚህን ይመስላሉ። እናንተም ከዚህ እነዚህ ጨዋታዎች የታዘባችሁትን ነገር በኮሜንት ላይ እንድታስቀምጡልን እንጠይቃቸዋለን። እንግዲህ ይህንንም ተከትሎ ለቀጣዩ አርባ ስምንት ቡድኖች ብሔራዊ ቡድኖች የሚሳተፉበትን የሁለት ሺህ ሃያ ሁለቱ የዓለም ዋንጫ የሁለት ሺህ ሃያ ስድስቱ የዓለም ዋንጫ እስካሁን ድረስ ያለፉ ወይም ኳሊፋይድ የሆኑ ሀገራቶች እየወጡ ይገኛሉ። ከነዚህ መካከል እንግዲህ ሶስቱ አዘጋጆች ሜክሲኮ፣ አሜሪካ እና ካናዳ እዚህ ዝርዝር ውስጥ በቀዳሚነት አሉ። እንደ አዘጋጅነታቸው የሚሳተፉ ይሆናል። በተለይ ከዛም ከሩቅ ምስራቅ ጃፓን፣ ኢራን፣ ደቡብ ኮሪያ ማለፍ ችለዋል። ሌሎችም አሉ። አውስትራሊያ፣ ካታር ኡዝቤኪስታን፣ ሳዑዲ ዓረቢያ፣ ጆርዳን፣ ሞሮኮ፣ ሴኔጋል፣ ግብፅ፣ አልጄሪያ፣ አይቮሪ ኮስት፣ ቱኒዚያ። እነዚህ ከአፍሪካ ናቸው። ማለትም ከሞሮኮ ጀምሮ ያነሳ ናቸው። ሴኔጋል፣ ግብፅ፣ አልጄሪያ፣ አይቮሪ ኮስት፣ ቱኒዚያ፣ ደቡብ አፍሪካ፣ ኬፕቨርድ ለመጀመሪያ ጊዜ በዓለም ዋንጫ የምትሳተፉ ሀገር እንዲሁም ጋና ከአፍሪካ የሚሳተፉ ሀገራት ናቸው። እንዲሁም ከላቲን አሜሪካ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኡሩጓይ፣ ኢኳዶር፣ ፓራጓይ እነዚህን መመልከት ችለናል። ከአውሮፓ ደግሞ ስንመለከት ኒውዚላንድ፣ ፈረንሳይ፣ ክሮሽያ፣ ፖርቹጋል፣ ኖርዌይ እንዲሁም ትናንትና ሰፊ የጎል ልዩነት ያሸነፈችው የጀርመን ብሔራዊ ቡድን ጭምር ወደ አለም ዋንጫው ኳሊፋይድ መሆን ችለዋል ማለት ነው። ሌሎችም ሀገራት ይህንን ተከትለው ሞላሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ እንግዲህ ማሳለፍ ነው። ባለፉት ቀናት ጋብሪኤል ማጋሌሽ ከብራዚል ብሔራዊ ቡድን ጋር ጉዳት ማስተናገዱ ይታወሳል እና የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ ከትላንት በስቲያ ወይም ደግሞ እሁድ ዕለት የተደረገውን ጨዋታ አስመልክቶ ይቅርታ ጠይቀዋል ማለት ነው። በሳሴሎ እና በአርሰናል ቡድን የውሃላ ደጀን በመሆን የሚታወቀውን ጋብርኤል ማጋሌሽ በብሽሽት ጉዳት ምክንያት ከሴኔጋል ጋር ያደረጉትን ጨዋታ ሳይጨርስ ተቀይሮ መውጣቱ ይታወሳል። ጣሊያናዊ አሰልጣኝ እንግዲህ ተከላካያቸው በደረሰበት ጉዳት ምክንያት ቅር የተሰኙ የመድፈኞቹን ደጋፊዎች ይቅርታ መጠየቃቸው ተዘግቧል ማለት ነው። እንግዲህ በጣም መጥፎ ነው የብሽሽት ጉዳት በመሆኑ የብሽሽት ጉዳት መሆኑ ተነግሮኛል። በተጨማሪም ምርመሮች የጉዳቱ በተጨማሪ ምርመሮች የጉዳቱ መጠን ይታወቃል። ተጫዋች ጉዳት ሲደርስባቸው ያበሳጫል። በጣም አዝኛለሁ በጣም ጥሩ ሁኔታ በፍጥነት እንዲያገግም ተስፋ አደርጋለሁ ብለዋል። እንግዲህ የጋብርኤል ማጋሌጅ ጉዳት እስከ ሶስት ሳምንት የሚደርስ የማገገሚያ ጊዜ እንደሚያስፈልገው ቢነገርም ሚኬል አርቴታ በዓለም አቀፍ በቀሪ ቀናቶች እንደሚያገግም እና ለሚለ እንደ ደርቢው ወደ ሜዳ እንደሚመለስ ተስፋ እያደረጉ ነው። ነገር ግን ቢበዛ እስከ ሶስት ሳምንት ድረስ ወደ ሜዳ ተመልሶ ላንመለከተው የምንችለው ሌላኛው ተጫዋች ነው ማለት ነው። እንግዲህ እነዚህን የመሳሰሉ ከዓለም ዋንጫ ወሬዎች ወጣ ስንል ፕሪሚየር ሊግ ላይ የሚገኙ አንዳንድ መረጃዎችን እናንሳ። በተለይም ወደ ፕሪሚየር ሊግ ስንመለስ ሊቨርፑልን እናገኛለን። እንግዲህ የሊቨርፑል የመሀል ተከላካይ የሆነው ኢብራሂማ ኮናቴ ስለ ወደፊት እጣ ፈንታው ገና እንዳልወሰንና በቅርቡ ውሳኔ እንደሚያስተላልፍ ተነግሯል። ይህም እንግዲህ ለሊቨርፑል ብዙ ምቾት የማይሰጥ መረጃ ሆኖ ወጥቷል። ምክንያቱም ሊቨርፑል ካለበት የተከላካይ መስመር ክፍተት አንጻር ልክ እንደ ኢብራሂማ ኮናቴ ያለ ተጫዋችን እስካሁን ድረስ በክለቡ ስለመቆየቱ ያን ያል ዋስትና አለመስጠቱ ሊቨርፑልን ሰላም ነስቶታል የሚሉ መረጃዎች እየወጣ ነው። እንግዲህ እሱ በተናገረው መሰረት በቅርቡ ውሳኔ እናሳውቃለሁ ቢልም ልክ ከ2021 ነበረ ወደ ሊቨርፑል የተቀላቀለው። ነገር ግን ሊቨርፑል ከገባበት ጊዜ ጀምሮ በተከታታይ በጣም አስደናቂ ብቃትን ማሳየት ቢችልም በዚህኛው የውድድር ዘመን ከነበረው ብቃቱ ወርዶ ነው የመጣው። በጣም ሊቨርፑል አፍንጫ ስር እያነፈነፈ የነበረው ሪያል ማድሪድ ነበረ ሊወስደው ይፈልጋል። ኮናቴም ወደ ሪያል ማድሪድ ለመሄድ ፍላጎት እንዳለው ይነገር ነበረ። ነገር ግን በዚህ የውድድር ዘመን እያሳየው ካለው ብቃት በኋላ ድጋሚ ሪኮንሲደር እያደረጉት እንደሆነ ሪያል ማድሪዶችም ተነግሯል። እሱም ቢሆን ብቃቱን ለማሻሻል እየሰራ እንደሆነ ይታወቃል። በዚህ ብቃቱ የሚቀጥል ከሆነ ሪያል ማድሪድ እሱን ለመውሰድ ሁለቴ የሚያስብ አይመስለኝም ወይም የሚያቅማማ አይመስለኝም። ነገር ግን ኢብራሂማ ኮናቴ ቢያንስ እስካሁን ድረስ የወደፊት ቆይቶን አልወሰነም። ሉጣ ወይስ አሉጣ ወደ ሪያል ማድሪድ ሄዳለ ወይስ በሊቨርፑል ቆያሉ የሚለው ነገር ገና አልወሰነም ማለት ነው። ልክ በአሳለፍ የውድድር ዘመን ማመት ሰላ አጋንቆት እንደነበረው ለውሳኔ የመዘግየት ነገር በኢብራሂማ ኮናቴ በዚህኛው የውድድር ዘመን ይስተዋልበታል። ሌላው እንግዲህ ከእንግሊዝ ሳንወጣ የምናገኘው ሌላው መረጃ ቤንጃሚን ሸሽኮን ይመለከታል። እንግዲህ ጉዳት ማስተናገዱ ይታወቃል እና የጉዳቱ መጠን ምን ያህል እንደሆነ ብዙ የማንቸስተር ዩናይትድ ደጋፊዎች ጭንቅ ውስጥ እንደነበሩ ይታወሳል። እየወጡ ባሉ መረጃዎች መሰረት ቤንጃሚን ሼሽኮ ያጋጠመው ጉዳት እስከ አንድ ወር ድረስ ከሜዳ ሊያርቅ እንደሚችል እየተነገረ ነው። እንግዲህ የሼሽኮ መጎዳት ለማንቸስተር ዩናይትድ ያን ያህል ጉዳት አለው ወይስ የለውም የሚለው በራሱ የሚያነጋግር ወይም የሚያከራክር ቢሆንም ግን እንደ ዜና አንድ ቢያንስ ለአንድ ወር ከዚህ የዝውውር ከዚህ የጨዋታዎች ላይ እንደማይኖርና እንደማይገኝ ተገልጿል ማለት ነው። እንግዲህ ከእንግሊዝ ወጣ ብለን ስፔን አካባቢ ወደ ተገኙ ስፖርታዊ መረጃዎች ስናልፍ ሪያል ማድሪድ እናገኛለን። እንግዲህ ሪያል ማድሪድ በጣም በሚያምር ሁኔታ ተገንብቶ የተጠናቀቀው እጅግ ዘመናዊ ስቴዲየም ቤርናቢዩ ላይ የአሜሪካ ፉትቦል ውድድር ለማስተናገድ መወሰኑ እና ማስተናገዱ ይታወቃል። እንግዲህ በጣም ዘመናዊ የእግር ኳስ ተርቭ ፒቹ እንኳን ስንመለከት እጅግ ዘመናዊ የሆነ ሜዳ ነው እና እዚህ አንን ሜዳ በዘመናዊ መንገድ ቴክኖሎጂ በተሞላበት መንገድ እየተገለባበጠ አንዴ ወደ ታች እየወረደ ሌሎች ሳሮች እየተተኩ ሌሎች አይነት ስፖርቶች ኮንሰርቶች ሲዘጋጁ እንመለከታለን አሁንም እንግዲህ የአሜሪካ ፉትቦልን አስተናግዷል ማለት ነው ይሄ ሜዳ ይሄ ሜዳ እንግዲህ በጣም ሰርፕራይዚንግሊ ወደ 12 ሚሊየን ዶላር አካባቢ ገቢ ማግኘቱ በዚህኛው ውድድር ተገልጿልና ለአንድ እግር ኳስ ክለብ 12 ሚሊየን ዶላር ማለት ምን ማለት እንደሆነ ይታወቃል። እና ያልተጠበቀ እና ያስገረመ ገቢ ነበረ። ከዚሁ ጋር ተያይዞ ግን ላሊጋ ቅሬታ እንዳለው በፕሬዚዳንቱ በኩል አሳውቋል። እንግዲህ ላሊጋው ፕሬዚዳንት ሀቪየር ቴባስ ሪያል ማድሪድ ራሱ የአሜሪካ በአሜሪካ የላሊጋ ጨዋታዎችን ማድረግን ይቃወማል ብሎ ነበረ። አትሌቲ ቢልባው ከባርሴሎና በሚያሚ ስቴዲየም እንዲደረግ ቀነቀጠሮ ተይዞለት እንደነበር ይታወቃል። ነገር ግን በሪያል ማድሪድ መሪነት ሌሎች ላሊጋ ክለቦችም ጭምር ይሄ መርሃ ግብር እንዳይካሄድ ብዙ ተቃውሞዎችን ሲያሰሙ መቆየታቸው ይታወሳል። ይህንን ማለታቸው ነው ሃቪየር ቴባስ ሜንሽን ያደረጉት ማለት ነው። ነገር ግን የአሜሪካን የእግር ኳስ ጨዋታ በራሳቸው ስቴዲየም ያካሄዳሉ ወይም የአሜሪካን ፉትቦል የምንለው እግር ኳስ ጨዋታ ያልሆነው ማለት ነው ያንን ስፖርት በሜዳቸው ያካሂዳሉ ሲል ወቅሷቸዋል። እንዲሁም ከፔሬዝ ጋር ያላቸው አለመግባባት ይታወቃል ሃቪየር ቴባስ ሁሌ የሆነ ነገር በማይጠቅማቸው ጊዜ ስለ ስነ ምግባር ይናገራሉ፣ ነገር ግን እነሱ ራሳቸው በፍጹም ስነ ምግባር የላቸውም ብለው አቤር ቴባዝ ወረፍ አድርጓቸዋል። እንግዲህ ራሳቸው ማድሪዲስታ እንደሆኑ ይታወቃል። የሪያል ማድሪድ ደጋፊ እንደሆኑ ቢታወቅም ከፔሬዝ ጋር ባላቸው የግል ቁርሾ ምክንያት ሪያል ማድሪድም በይሳል እንደማይደግፉት እና ክለቡ ቡድኑ ይደግፉታል፣ ተጫዋቾቹን እና እግር ኳሱን ነገር ግን የክለብ ስትራክቸሩ እንደማይወዱት እንደማይደግፉት እና ሬቤሊየን የሚሆን ነገር እንደሚበዛው ይናገራሉ ማለት ነው። እንግዲህ ወደ ባርሴሎና መረጃዎቻችን ስናልፍ ባርሴሎና የፊታችን ቀጣዩ ቅዳሜ ከአትሌቲክ ቢልባኦ ጋር ለበት የስፔን ላሊጋ ጨዋታ በግዙፉ ስቴዲየም ኑ ካምፕ እንደሚደረግ ይፋ ሆኗል። እንግዲህ በጣም ታሪካዊ ቀን ነው ተብሎ ይጠበቃል። ምክንያቱም አትሌቲክ ቢልባኦ ጋር የሚያደርገውን ጨዋታ ለዓመታት እድሳት ላይ ከነበረው ኑ ካምፕ ስቴዲየም ነው ይህንን ጨዋታ የሚያደርገው ከዚህ በፊት ለመጀመሪያ ጊዜ ልምምድ አደረጉበት ተብሎ መረጃዎች ወጥተው ነበረ። የባርሴሎና ተጫዋቾች ሀያ ሁለት ሺህ አካባቢ ደጋፊዎች በተሞሉበት የትሬኒንግ ሴሽናቸውን በካምፕኑ ሜዳ ላይ አድርገው ነበረ። አሁን ደግሞ ከፍ ብሎ አርባ አራት ሺህ አካባቢ ደጋፊዎችን በመያዝ አቅም ካምፕኑ ከአመታት በኋላ ወደ እግር ኳሱ ዓለም በድጋሚ ይመለሳል። ባርሴሎናም ወደ ካምፕኑ ይመለሳል ማለት ነው። ባርሴሎና ከማዮርካ 3 ለዜሮ ያሸነፍበት ጨዋታ እንግዲህ የምናስታውሰው ነው። በኑ ካምፕ ያደረገው የመጨረሻው ጨዋታ ወይም ኦልድ ኑ ካምፕ ያለፈው የፈረሰው ኑ ካምፕ የመጨረሻው ጨዋታ አንሱ ፋቲ ሁለት ጎሎችን አስቆጥሮ አንድ ጎል ኦስማን ዴምቤሌ አስቆጥሮ ሶስት ለባዶ ሆኖ መሪነት እንዳጠናቀቅ እናስታውሳለን። እንግዲህ አትሌቲክ ቢልባው ጋር የሚያደርጉት ደግሞ ይህ መጨረሻው የመጀመሪያው የዋናው የአዲሱ ካምፕ ኑ ስታዲየም ጨዋታ ብሎ መናገር ይቻላል። እና በዚህ ጨዋታ ላይ የመጀመሪያ ጎል የሚያስቆጥረው የባርሴሎና ተጫዋች ማን ነው? ታሪካዊ ነው የሚሆነው ይህንን ጨዋታ ያሸነፋሉ። የባርሴሎናስ የመጀመሪያው የኑካምፕ ጨዋታ እየተባለ መነገሩ አይቀርም እና ይሄ በራሱ አንድ ታሪክ ሆኖ የሚቀመጥ ነው እና የሚያጓጓ ነው። እንግዲህ ከዛው ከባርሴሎና መረጃዎች ሳንወጣ የማል ሜዳ ሞተራቸው ወይም ባርሴሎና ለሃንሲ ፍሊክ በጣም ቁልፍ የሆነ ተጫዋች ፔድሪ ጎንዛሌዝ ከጉዳት ሊመለስ በጣም መቃረቡ መረጃዎች እየወጡ ይገኛሉ። እንግዲህ ፔድሪ ሲኖር እና ሳይኖር በጣም የተለያየ ቡድን እንደሚሆን ዣቪ ስር እንኳን በጃቪ ሄርናንዴዝ ስር ሲነገር እናስታውሳለን። ጃቪ ሄርናንዴዝ አንድ ፔድሪ ከተጎዳበት ጨዋታ በኋላ አስቴታቸውን ሲሰጡ የኔ ቲም ወይም ባርሴሎና ሁልጊዜ ለሁለት ይከፈላል። አንደኛው ፔትሪ ሲኖር ሲሆን ሁለተኛው ደግሞ ፔትሪ ሳይኖር ነው በመናገራቸው እናስታውሳለን። እና ይህን ያህል ተጽዕኖ ፈጣሪ ነበር ያኒ፣ በ19 ዓመቱ ነው እንደዚህ ሲባልለት፣ አሁን በ22 ዓመቱ እጅግ የተሻሻለውን እጅግ የጎመራውን የስፔናዊ መሃል ሜዳ አቀጣጣይ አታውት ነበረ ለሳምንታት። አሁን ግን ከዛ በኋላ የሚመለስበት እድል እንዳለ እየተነገረ ነው ለቼልሲ ጨዋታ እንደማይደርስ ሲነገር ቢቆይም ነገር ግን አሁን ማጂካል በሆነ መንገድ አስደናቂ ሪከቨር አድርጎ ለቼልሲ ጨዋታ እንደሚመለስ ለአትሌቲክ ቢልቦ ጨዋታ በጣም እድለኛ ከሆነ የጨዋታ ስብስብ ውስጥ ሊገባ እንደሚችል ባይገባ እንኳን በቼልሲ ጨዋታ ላይ መግባቱ እርግጥ እንደሆነ እየተነገረ ነው። ከሱ ጋር ተያይዘው ራፊኒያም ሙሉ ለሙሉ ፊት ሆኗል። በአትሌቲኮ ቢልቦ ጨዋታ ይመለሳል፣ ዋንጋርሻ ይመለሳል። ካምፕኑ ደግሞ ወደ ባርሴሎና ወደ ካምፕኑ ይመለሳልና ይህንን ነገር ስናይ ለባርሴሎና እስካሁን ድረስ አስደናቂ የማይባል የውድድር ዘመን እያሳለፈን ቢሆን ነገር ግን ከሪያል ማድሪድ በሶስት ነጥብ ብቻ አርቆ ሁለተኛ ደረጃ ላይ መቀመጡ አሪፍ እንደሆነ እና ሲዝኑን ካሁን ለመጀመር እንኳን እንደማይከብድ ያን ያህል ከሪያል ማድሪድ አለመራቁ፣ ከዚህ በኋላ ቢስተካከል ቢሻሻል ጉዳት ላይ የነበሩ ተጫዋቾች ሲመለሱለት ወደ አሪፍ ሞመንተም ወደ አሪፍ ሪትም ለመግባት እድል እንደሚያገኝ ተነግሯል ማለት ነው። እንግዲህ ስለ ፔድሪ ስናነሳ ከአንድ ስፔናዊት አቀንቃኝ አሌሃንድራ ዱራታ ከተባለች ስፔናዊ ሴሌብሪቲ አቀንቃኝ ጋር የፍቅር ግንኙነት መጀመሩን የስፔን ሚዲያዎቹ በስፋት እየዘገቡት ይገኛል። እንግዲህ ፔድሪ በዚህ በዚህ አናውቀውም። ብዙ ጊዜ ከቤተሰቦቹ ጋር ባለው ግንኙነት በጣም ስትሪክት ፓረንቶች ነው ያሉት። ከጸጉር ስታይሉ ከጺም አቆራረጡ ጭምር በየጨዋታው የሚከታተሉት ይህንን አድርግ አታድርግ የሚሉትን እሱም በጣም በትህትና የሚታዘዛቸው ወላጆች እንዳሉት ነው የምናውቀው እና ከፍቅር ግንኙነት ከሴቶች ጋር ተያይዞ ብዙ መረጃዎች ሲወጡበት አንመለከትም ነበረ። ለዋንጫ ሴሌብሬሽኖች ጭምር ተጫዋቾች ሁሉ ፍቅረኛቸውን እያያዙ ሜዳ ላይ ሲገኙ እሱ ቤተሰቦቹን እያያዘ ነበር የሚገኙ እና አሁን ግን ጊዜው ይመስላል የስፔናዊቷን አቅንቀኝ አሊሃንድራ ዱራታን የፍቅር ግንኙነት ከእሷ ጋር እንደጀመረ በስፋት እየተዘገበ ይገኛልና ይህም በራሱ አንድ ኢንትረስቲንግ መረጃ ነው ብሎ መናገር ይቻላል። ሌሎች እንግዲህ በተለይም ምዝውውርን አስመልክቶ ይሆናሉ ተብሎ የሚወጡ መረጃዎችን ስንመለከት ስካይ ስፖርት ጀርመን ያወጣው መረጃ ስንመለከት እንግዲህ ማንቸስተር ሲቲ በተለይም ፔፕ ጋርዲዮላ የኮሉኒዮን የ19 ዓመት የመስመር ተጫዋች ሳይድ አልማላን በጣም ፍላጎት እንዳላቸው እየተነገረ ነው። በዚህም እንግዲህ በጣም በቅርበት እየተከታተሉት እንደሆነ እና ሊያስፈርሙት በጣም እንደሚፈልጉት እየተናገረ ነው። እንግዲህ ኮሎኝ አይነት ተጫዋች ይለቅላቸዋል የሚለው በራሱ አነጋጋሪ ነው የሚሆነው። ሌላው ቴሌግራፍ ይዞት በወጣ መረጃ መሰረት ኖቲንጋም ፎረስት ኤሊዮት አንደርሰንን ለመሸጥ ፈቃደኛ ለመሆኑን መረጆች ወጥተዋል ማለት ነው። ቴሌግራፍ እንዳስረምበው ከሆነ በዚህኛው በቀጣዩ የዝውውር መስኮት ማለት ነው የሶስት አመቱን። አስደናቂ የማልሜዳ ተጫዋች በጣም ኤክሰስ የሆነ ዋጋ ለጥፉበታል። የመቶ ሚሊዮን ይህንን እንግዲህ ስትሮንግ ኢንትረስት ያላቸው ክለቦች አሉ። በእርግጥ ልክ እንደ ማንቸስተር ዩናይትድ እና የቀድሞ ክለቡን ኒውካስትል ዩናይትድን ጨምሮ ቢኖራቸው ነገር ግን የመቶ ሚሊዮን ፓውንዱን ታግ ማንም ይደፍሯል ተብሎ ስለማይጠበቅ ያስፈርሙታል የሚል ስጋት የለባቸውም። ሌላው ሪኮርድ ፖርቹጊዝ ያወጣው መረጃ መሰረት ውልቭስ የወልቭሱ አማካይ ጆ ጎሜዝ ማንቸስተር ዩናይትድ ለመቀላቀል ፈቃደኛ እንደሆነ መረጃዎች ወጥተዋል ማለት ነው። በ44 ሚሊዮን ፓውንድ የዝውውር ክፍያ የ24 ዓመቱ ብራዚላዊ ወደ ከሞሊኒክስ ሊያስፈረሙት እንደሚፈልጉ በዚህ በጃንዋሪው የትራንስፈር ሚሉ መረጃዎች ወጥተዋል። ይህ ምን ያህል እውነት ነው የሚሆኑ ጊዜዎች እየገፉ መጡ ቁጥር ምን እንመለከት ይሆናል። ወደ ሌለውና ወደ መጨረሻው መረጃችን ስናልፍ እንግዲህ ከዚህ በፊት በተደጋጋሚም በዚህም ስናነሳው የነበረው አሁን ግን ፋብሪዚዮ ሮማኖ ያረጋገጠው የጀርመናዊ አጥቂ የኒኮላስ ፈልክረግን ጉዳይ የዚህ ለ32 ዓመት አጥቂ ነገር እንግዲህ ዌስትሀም ከሱ ጋር በጃንዋሪ መለየቱ እርግጥ ሆኗል ማለት ነው። እንግዲህ ወደ ቡንደስሊጋ ይመለሳል እና ወልፍስበርግ አፕሮች እያደረጉት እንደሆነ እናስታውሳለን። እና መዳረሻው ክለብ የት ይሆናል የሚለው በራሱ አነጋጋሪ ነው። ያልተሳካ እንግሊዝ ቆይታ ካደረገ በኋላ ወደ ሀገሩ ወደ ጀርመን መመለሱ አይቀርም እና በዛስ የትኛውን ክለብ አግኝቶ ምን ያህል ስኬታም ይሆናል የሚለው ለመመልከት ሁላችንንም ያጓጉናል ማለት ነው። እንግዲህ ዛሬ ማለዳ ካየናቸው የማክሰኞ የአማክሰኞ ጠዋት መረጃዎች እነዚህን ይመስሉ ነበረ። በሌላ መረጃ ነገ በተመሳሳይ ሰዓት እንገናኛለን። ሰላም ቆዩ።